አሳዛኝ ልብ ሰባሪ ዜና ተሰምቷል። እራት በልተው ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ የሰባቱ ህይወት ማለፉ ተገልጿል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባወረው ከስድስት ልጆቹ ጋር ሰባቱ የአንድ ቤተሰብ አባላት ህይወታቸው ማለፉን ፖሊስ ገልጿል። ክሬዚ ዴይስ፣ ኦልድ ዴይስ፣ ቫላንታይን ዴይስ እና ሌሎችንም አላስፈላጊ የሆኑ ባይልን የማይገልጹ ድርጊቶችን ማክበር ተከልክሏል። የተማሪዎች ስነ ምግባር ረቂቅ መመሪያም በውስጡ ምን ምን አካቷል? ስለ ጉዳዩ ተጨማሪ ዝርዝር መረጃ ይዣለሁ። እስከ መጨረሻው አብራችሁኝ ቆዩ። ዛሬ አምስት የላብራቶሪ ምርመራ ተደርጎ ሁለት ሰው በማርበርግ ቫይረስ መያዙ ተገልጿል። ቻናልን ሳብስክራይብ በማድረግ እስከ መጨረሻው አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። በቅድሚያ እራት በልተው ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ የሰባት ሕይወት አልፏል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት ራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባወራው ከስድስት ልጆቹ ጋር ሰባት የአንድ ቤተሰብ አባላት ሕይወታቸው ማለፉን ፖሊስ ገልጿል። የክልሉ ፖሊስ የወንጀል መመሪያ ኢንቴሊጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር እያለው ተመስገን እንደገለጹት በወረዳው መሰረተ ወግራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምህረት ምሽት 1 ሰዓት ስምንት የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ገልጸው የተመረዘ ምግብ ሳይመገቡ እንዳልቀረ ጥርጣሬ ቢኖርም በህክምና የተረጋገጠ ውጤት የለም ብለዋል። በአብሮነት እራት ከተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መደረጋቸውን መረጃ የደረሳቸው የአካባቢ ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ነው የተነገረው ቢሆንም የተጎዱ የቤተሰብ አባላት የአምስት ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብኔ ኃይሌ እና የ17 ዓመቱ ተክሎ ኃይሌ የተባሉት ሶስት ወንድማማቾች በእለቱ ሆስፒታል እንደደረሱ ህይወታቸው ማለፉን ነው የተገለጸው። የተቀሩ ተጎጂዎችን ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስና፣ የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሲያልፍ የሟቾች ቁጥር ወደ አምስት አሻቅቧል። ከተቀሩት ተጎጂዎች ደግሞ የአንድ አመት ከሰባት ወር ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ፣ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ እውን ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ተደምጧል። የባለቤቷንና የስድስት ልጆቿን ህልፈት ለማወቅ ያልታደለች ወይዘሮ ዳመነች ደንበል ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በህክምና እየተረዳች መሆኑ ተገልጿል። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በህይወት ተርፊውን፣ ወይስ እሷም የባለቤቷና የልጆቿ እጣ ገጥሟት ከቤተሰቧ መሀል አንድም ለወሬ ነጋሪ ሳይተርፍ በጅምላ ይቺን አለም የመሰናበታቸው አሳዛኝ ዜና ይደመጣል። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘ ስለመሆኑ በህክምና እንዳልተረጋገጠ ገልጾ በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማጣራት ከምስራቅ ጉራጌ ዞን እና ከመስቃን ወረዳ የተወጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ አስር ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። የሟቾችን አስክሬን ለምርመራ ወደ ሆስፒታል ተልኳል ያለው ፖሊስ የህክምና ውጤቱ ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል ይገምታል። ከእንዲህ አይነቱ የጅምላ ፍጀት ፈጣሪ ይሰውረን፣ ይሰውራቸው። መመሪያው በመንግስትም መንግስታዊ ባልሆኑ የግል ሃይማኖታዊ ተቋማት የሚተዳደሩ ትምህርት ቤቶችና ከኢትዮጵያ ውጪ ባሉ ኮሚኒቲ ትምህርት ቤት በሚማሩ ተማሪዎች ላይ ተፈጻሚ ይሆናል ተብሏል። በመመሪያው የተማሪዎች መብትና ግዴታዎች ሲቀመጡ በተማሪዎች ግዴታ ስር ጸጉርን በአግባቡ ማሰራት ወይም ማሳጠር ከተፈጥሯዊ ጸጉሯቸው ውጪ እንዳይጠቀሙ ተቀምጧል። የሴቶች የትምህርት ቤት የደንብ ልብስ ቀሚስ ቁመት ከባት በታች መሆን ያለበት ሲሆን ከአካባቢው ባህል ጋር የማይቃረን ልብስ መልበስ የምለውም ተካቷል። በትምህርት ቤት ግቢ ውስጥ ሃይማኖታዊ አምልኮ ስርዓትና የፖለቲካ እንቅስቃሴዎች መከናወንም በመመሪያው ተከልክለዋል። በመመሪያውም ሀገራዊ ሴት ያልሆኑም መጤ ነገሮችን በሰውነት ላይ መነቀስ ሲከለከል፣ ሴት ተማሪዎች የጥፍር የጸጉርና የከንፈር ቀለም ከመቀባትና ከመኳኳል እንደዚሁም አላስፈላጊ ጌጥ ማድረግን ይከለክላል ተብሏል። የትምህርት ቤት ፕላዝማ እና ኮምፒውተር ለሌላ ዓላማ መጠቀም፣ በአጥር መዝለልና መሾለክ፣ አላስፈላጊ ባይሎችን ማክበር፣ አሉታዊ ምልክቶችን መነቀስ፣ ድብድብ፣ እንደዚሁም ሃይማኖታዊ ስርዓት መፈጸምና ፖለቲካዊ እንቅስቃሴ ማድረግ በከባድ ጥፋት ውስጥ ተካተዋል። ከዚህ ባለፈ ትንባሆ፣ ጫት፣ አልኮል፣ የናሮቲክ ና ሳይኮትሮፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶች ና ሱስ አስያዥ እጾች በትምህርት ቤቶች ና አካባቢ ይዞ መገኘት፣ መጠቀም፣ መሸጥ፣ ማብቀል፣ ማምረትና መለወጥ የተከለከለ እንደሆነ መመሪያው ላይ ተቀምጧል። እንዲሁም የአልኮል መሸጫና ማከፋፋያ ቤቶች፣ የስጋራ መሸጫ ሱቆች፣ ሽሻ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶች፣ የሰውነት መታሻ ወይም ማሳጅ ቤቶች፣ የፊልም መጫወቻ ቤቶች፣ ፕሌይ ስቴሽን ቤቶች፣ ዲኤስቲቪ ቤቶችእና ከረምቡላ ፑል፣ ጆቶኒ፣ ቢንጎና የስፖርት ቁማር መጫወቻ ቤቶችም እገዳ ተጥሎባቸዋል። በሌላ ዜና ዛሬ አምስት የላብራቶሪ ምርመራ ተደርጎ ሁለት ሰው በማርበርግ ቫይረስ መያዙ ተገልጿል የጤና ሚኒስቴር ዶክተር መቅደስ ዳባም በዛሬው ዕለት ተጨማሪ ሁለት ሰዎች በማርበርግ ቫይረስ መያዛቸውን አስታውቋል። በዛሬው ዕለት አምስት የላብራቶሪ ምርመራዎች እየተካሄዱ ሲሆን ሁለት ሰው በቫይረሱ መያዙንና ሶስት ሰዎች ደግሞ ነጻ መሆናቸው ተገልጿል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 33 የላብራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱም በስድስት ሰዎች ላይ መገኘቱን በላብራቶሪው ተረጋግጧል። የጤና ሚኒስቴሩ አሁን ቫይረሱ የተገኘባቸው በላብራቶሪ የተረጋገጠም ሶስት ሰዎች ከደቡብ ኢትዮጵያ ክልል በጅንካ ከተማ በለይቶ ማቆያ የነበሩ መሆናቸውን ገልጿል። አድማጮች ለሰዓቱ የያዝኳቸው መረጃዎች እስካሁኑ ናቸው። በቀጣይ ቀጣይ በሌላ መረጃ እስክንገናኝ ቸር ቆዩልኝ።